ዛሬ ሀይሚዬ ስለተፈጠረው ነገር የተሰማትንና ከቡራ ጋር ያላትን ነገር ቁርጥ አድርጋ ተናግራለች። እንደዚሁም ለቡራ መልእክት አስተላልፋለች። ከቡራ ጋር ያለችው ልጅ ማንነቷንም እናወራለን። ላይክና ሸር በማድረግ እስከ መጨረሻ ለመስማት ሞክሩ። በመጀመሪያ ሀይሚዬ ዛሬም ነገም እምልሽ ነገር ቢኖር ተረጋጊ። አለቀ ተፈጸመ የሚባል ነገር የለም በአንቺና በብሩኬ መሀል። በእርግጥ እልህ ልትገባቡ ትችላላችሁ፣ ግን ፍቅር እንደዚህ ባንዴ የሚወጣ ነገር አይደለም። ገባችሁ? ምንም እንኳን አሁን እል ተገባብታችሁ እንደዚህ ብትነጋገሩ ነገ አብራችሁ መመለሳችሁ አይቀርም። ሀይሚ ያለችው የተናገረችው ነገር እንግዲህ ከብሩኬ ሕይወት ውስጥ እሱ ውጪ ብሎ አባሮች ሳይሆን በፍቃዴ እኔ ራሴ ወጥቻለሁ። ከዚህ በኋላ ብሩኬ እንኳን አይደለም ከኔ ጋር ምንም ነገር ልታረግ ቀርቶ ስሜን እንኳን ሜንሽን እንድታረገ በቪዲዮ ላይ ስሜን ልጠራኝም አልፈልግም። ከጓደኞቹ ጋር ሆነህም ስሜን እንድጠራ አልፈልግህም። በቃ ተወኝ። እኔ ተቻለሁ ወጥቻለሁ እስከ ዛሬ ስንጣላም ስንታረቅም ነገሮችንም ስናለባብስ ቀጥለናል። አሁን ግን ለአንድና ለመጨረሻ ጊዜ ከውስጣችን ያለው ነገር ክሊን ካልሆነ ሁሉም ነገር ካልጸዳ እንደ ድሮ መመለስም መታረቅም አንድ መሆንም አልፈልግም። ከናካቴው ስሜንም እንድጠራ አልፈልግም። አሳይሻለሁ ብለኛል። እኔም ደግሞ ለማየት ዝግጁ ነው፣ የምታደርገውን ነገር ለማየት ተዘጋጅቻለሁ በማለት በሚያሳዝን ሁኔታ እንግዲህ የሆነ እንዴት ነው ሀይሚዬ? አሁንም ተረጋጊ። እውነቴን ነው ምልሽ። በርግጥ ተናግራለች። እኔ ባለፈ ያየሁት ነገር ከሶሲ ጋር ደብሮኛል። በቃ በደንብ አናዶኛል። ኢቭን እንኳን ለብሩኬ ይቅርታ አድርግለታለሁ ነገሮች ይስተካከላሉ ብዬ ብሩኬ ጋር ስሄድ ትዝ የሚለኝ እፊቴ ላይ የሚመጣው ታምሌሉ ላይ ያለው ነገር ነው። ከሶሲ ጋር አለ ታውቃላችሁ፣ ሁላችሁም። እና ከሶሲ ጋር ያደረጉት ነገር ትዝ ስለሚለኝ በቃ ያናድደኛል። ሁሉን ነገር የምናገረው ማለት ተረጋግቼ ሄጄ፣ ግን ብሩኬን ሳየው በጣም ያበሳጨኛል። ጩ ጩ ሁላ ነው የሚለኝ፣ ምክንያቱም ያ ነገር ፊቷ ላይ ድቅን ስለሚልባት ነው። ለመፍረድም እንቸገራለን። እና ብሩኬም ትናንትና ሰምታችኋል፣ ከማንም ጋር ስትላላጥ ስትለው ኦኬ፣ እንዴት እንደምላላጥ አሳይሻለሁ ብሎ ነበር። ዛሬ ያው ሴት ይዞ መጥቷል። ስለ እሷ በደንብ እናወራለን። በመጀመሪያ ሀይሚ ጋ ያለው ነገር ክሊን ይሁንና ማለት ነው እና ሀይሚዬ ምን አለች መሰላችሁ፣ ቤተሰቦች ከብሩኬ ጋር ይበልጥ እንድንራራቅ ያደረገንም ጭምር ያጣላንም ጭምር እኔ ብቻ ወይንም ከሶሲ ጋር የሰራው ስራ ብቻ ሳይሆን ኦዲየንስ እየተከፋፈሉ የሚናገሩትም ነገር ልቤን አድምቶታል። በቃ በቅቶኛል፣ በጣም አበሳይቶኛል። የእሱ ደጋፊዎች እኔን የሚናገሩ ነገር፣ እንደዚሁም የእኔ ደጋፊዎች ለእሱ የሚናገሩት ነገር አለ እንድንላ ያደረገው ኦዲየንስ ጭምረው እኔ ከዚህ በኋላ በቃይ በማለት እስከ መጨረሻ እንግዲህ ያው በሩን ዘግታለች ማለት ነው። ሀይሚዬ እኔ ከዚህ በፊት ብዙ ጊዜ ተናግሬ ያለ ብርክዬ በጣም ብዙ ጊዜ ሀይሚኒ ቅርታ ለማለት ሞክሯል። አይታችኋል፣ አይታቹዋል። ጥፋት አጥፍቻለሁ፣ ይቅርታ ፕራንክ ነበር፣ ግን ነገሩ ተቀይሮ አልሆነ መንገድ ይዟልና በጣም ታግሶ ይቅርታ ሲላት ነበር። ሀይሚ ደግሞ እል ውስጥ ገብታለች። እልህ ያስገባት ምንድን ነው? ብሩኬም እል ውስጥ ገብቷል። እኔም ደግሞ እልህ እንዴት እንደሆነ በደንብ አሳየዋለሁ እያለች ዛሬም እየዛተች ነበረ። ምክንያቱም ብሩኬ አሳይሻለሁ ያለኝ ነገር አለ። እኔም ደግሞ በደንብ የማሳየው ይሆናል እያለች በጣም ብዙ ነገሮችን እየተናገረች ነበር። ሲቀጥል ደግሞ ኦዲዬንስ ጋር መልእክት አስተላልፋለች። ማንኛችሁም ማለት ነው ባካችሁ ልደቷን ዳኒ ሊያከብርላት ነው እያላችሁ ነው ይበልጥ ዳኒ መንገድ እየከፈታችሁለት ወይንም ኦኬ የሀይሚ ልደት አለ እንዲህ ብሎ ዝግጅት አዘጋጅቶ ያልሆነ ነገር እንዳያደርግ እናንተ መንገድ አትክፈቱ እያለች ነው። በነገራችን ላይ ኮሜንት፣ እንደዚሁም ቪዲዮ የምንሰራ ልጆች እኛ ማለት ነው፣ እኔንም ጭምር ማለት ነው እና ኮሜንት የምትሰጡ ሰዎች እናንተን ኮሜንት የእኛን ቪዲዮ አይተው በዛ ላይ እንደሚሰሩበት ታውቃላችሁ። ለዛም ነው ሀይሚ ያልተጣራ ወሬ አታስተላልፉ እያለች የነበረው። ዳኒ ልደቴን ሊያከብርልኝ አደለም። ሲቀጥል ደግሞ እናንተ ይሄን ነገር ስትሉ ከሰማ ያን ነገር ዝግጅት ሊያደረግ ይችላል። ስለዚህ እባካችሁ ተዉ። እኔ ከዳኒ ሕይወትም ከብሩኬ ሕይወትም ገለል ብዬ ሕይወቴን ራሴን ማዳመጥ እፈልጋለሁ፣ ማንነቴን እኔ ራሴ መገንባት እፈልጋለሁ እያለች ያው መልእክት አስተላልፋለች። ሌላው ደግሞ ትናንትና ብሩኬ ስጦታ ያው መልሶ ለፍጽ ሰጥቶታል እና ቴንክ ዩ፣ ስጦታውን ስጦታውን ተቀብያለሁ። ከፍፄ ስጦታው አድርሶኛል፣ ተቀብያለሁኝ ብሩኬ ካላስፈለገው እና ሽጩ ምናምን ላይ ቢያበሳጨኝም ግን ስጦታ ስጦታ ነው። ስለዚህ ስጦታውን ተቀብያለሁ ብላለ ሀይሚዬ። እንኳን ተቀበል። ሲቀጥል ግን እንደዚህ በር አትዝጊ። በነገራችን ላይ ሴትና ወንድ ልዩነት አለን። በእርግጥ ብሩኬ ዛሬ ሌላ ሴት ይዞ ቢመጣ ያኔ ባንዴ እሷን አፍቅሮ ነው ለማለት ይገብደኛል፣ ሀይሚዬን ለማናደድ ለማብሸቅ እንደዙም፣ ተደጋጋሚ አይታችኋል። ዳኒም ሀይሚም ባለጌ እያሉ ብሩኬን ሰድበውት አልገባችኋል። ብሩኬ ደግሞ እንደምታውቁ ከሶስ ጋር ምንም ነገር የለኝም ፕራንክን ያደረግኩት እያለ እየተከራከረ፣ ሀይሚን ይቅርታ እያለ ብዙ ጉዞዎችን ተጉዞ ነበር እና አሁን በቃ ብሮኬ ማንም የማይመልሰው ቦታ ላይ ወይንም ስሜት ውስጥ ነው ያለው። ገባችሁ አይደል? ብዙ ነገሮችን ይቅርታን ብሎ ምንም ብሎ ተቀባይነት ሲያጣ እውነትም አንተ ትልከሰከሳል፣ ባለጌን የሚለው ነገር ጆሮ ውስጥ አሚሮ ስለሚያቃጭልበትኝ አሁን እጥግ ድረስ ገና ይጓዛል። ቤተሰቦች እጥግ ድረስ ነው የሚጓዛው። ልጅቷ ፍቅር ናት እያላችሁ ነው ብዙዎች። ፍቅር አይደለችም እንዴ! እናንተ ምን ሆናችሁ ነው እንዲህ ፍቅር ጠፋችብን እንዴ? እና እንዲሁ ፍቅር ናት ብንል እንኳን ጥፍሯን አይታችሁታል። ቤተሰብ ፍቅር አሁን እንደዛ አይነት ጥፍር ታደርጋለች? ጥፍሯ እኮ የሆነ የሰይጣን ታናሽት እንደዛ ነው። ፈጣሪ ቅድ በለኝ ያው ሰው ናትኝ ግን ጥፍሯን አይታችሁ መረዳት ትችላላችሁ። ተዘጋጅታ የመጣች ናት። በቃ ብሩኬ ሀይሚን በዚህ ሴት ቀይሯት ሳይሆን፣ ወይንም ደግሞ ዘፈኑ ራሱ እንደዛ ይል ነበረ እና አንቺ ጋ ያጣሁትን ሌላ ጋር አገኛለሁ፣ አንቺን ይን እንደዛ ካደረግሽኝ እኔም ማድረግ እችላለሁ የሚል መልእክት ነው። ብዙ ጊዜ ስቶሪ ላይ፣ ዘፈን ላይ ነው መልእክታቸውን የሚያስተላልፉት። ቢሆንም ግን እንደ ሀይሚ ትሆንል ማንኛውም ሴት ፊዚካሊ አካሏ ሊሆን ይችላል፣ ግን አስተሳሰብ እንደገና ስማርት መሆን አለ አደለ? ብዙ ነገሮች አሉ እና አሁን የተያዘው ነገር ምንድን ነው? ሀይሚና ብሩኬ ጋር እልህ ነው የተጋቡት። ሀይሚም ቆይ አሳይሃለሁ፣ ብሩኬም ቆይ አሳይሻለሁ። እልህ በቃ መሸነፍ መሸነፍ የሚባል ነገር ነው። ትናንት አይታችኋል። እኔ ይቅርታ አልጠይቅህም እኔ ይቅርታ አልጠይቅሽም። እንደዛ ሲባባሉ ነበር። ይሄ ልጅነት ነው። የሚያስፈልጋቸው ምንድን ነው? ትልቅ ሰው አባት የሆነ የሚፈሩት ሰው ታውቃላችሁ፣ የሚፈሩት የሚፈሩት ሰው ቢቆጣቸው፣ ቢመክራቸው እንደዚ የምታደርጉት ነገር ጥሩ አይደለም፣ ይበልጥ ደግሞ ሶሻል ሚዲያ ላይ ቪዲዮ ስንሰራ፣ እንደገና ኮሜንት ስሰጡ፣ ብዙ ጊዜ ኮሜንት ስሰጡና ቪዲዮ ስሰሩ ተጠንቀቁ ብለው ለዛ ነው። ያን ነገር ያን ነገር ሲያዩ የበለጠ ይጋጋላሉ። ገባችሁ? ወጣትነት እሳት ነው። ይሄን ካላወቃችሁ ማወቅ አለባችሁ። እና ትልቅ ሰው ግን ቢቆጣቸው ቁጭ አድርጎ ለተወሰነ ሰዓት አንቺም ተይ፣ አንተም ተው፣ እንዲህ መሆን የለበትም ብሎ ቢቆጣቸው ባንዴ ነው የሚመለሱት። ለምን ሁለቱም ያልወጣላቸው ፍቅር ስላለ ማለት ነው። ዛሬም ብዙዎቻችሁ ብሩኬን በርታ እያላችሁ እየደገፋችሁት ነው። እኔ ማንም ላይ ጫና ላረግ አልፈልግም። ምክንያቱም በቃ ልህ ተጋብተዋል እነሱ ማድረግ ያለባቸውን ነገር ካላደረጉ ልባቸው ስለማርፍ ማለት ነው። አንተምተው አንችምተው ተይ ለማለት እኛን ሊሰቡን አልቻሉም። እስከዛሬ ብዙ ነገር መክረናል፣ ብዙ ነገር ብለናል። አሁን የሚያስፈልጋቸው የራሳቸው ቤተሰብ ትልቅ የሆነ ሲመክራቸው ይመለሳሉ። ከዛ ውጭ ግን ሁለቱም እልህ ስለተጋባቡ ማድረግ የሚፈልጉትን ነገር ከማድረግ ወደኋላ አይሉም። ገባችሁ አደለም። ሀይሚም ደግሞ እንግዲህ ያው ደመኛ አደለም መቼም ብሩኬ ስሜን እንዳጣራ እንደገና ደግሞ ስለ እኔ ምንም ነገር እንዳታወራ፣ የባሰ ነገር ከተገኘ ግን እኔን ማውራት ትችላለህ፣ ቀጥታ እንጂ በቪዲዮ ላይ ከጓደኞቹ ጋር ከምንም ምንም ምንም በቃ እስከ እስከ እስከ ከህይወቴ ውጣ ልኝ እስከ መጨረሻ ውጣ ልኝ። እኔ ወጥቻለሁ በራሴ ፍቃድ፣ አንተ ውጣ ብለህ ውጪ ብለህ ሳይሆን እኔ ራሴ ወጥቻለሁ ከህይወት በራሴ ፍቃድ። አንተም ተወኝ፣ ውጣልኝ፣ ማረግ የምትፈልገውን በማረግ ትችላለህ። በቃ ምንም አይመስለኝም እያለች ነው። ዛሬ ደግሞ ያው ብሩኬ ሴት ይዞ መጥቷል። ማናት፣ ምንድናት የሚለውን እንግዲህ ቪዲዮ ላይ ነው የምናውቀው። ብዙዎቻችሁ ፍቅር ናት እያላችሁ ነበር። ፍቅር አይደለችም፣ ቤተሰብ ፍቅር አይደለችም። ከሆነችም ጥሩ ነው። ምክንያቱም ያው ሌላ ነገር አይፈጠርም። ብሩኬ ለስራ አብረው ለመስራት ይመጣሉ እንጂ የአንድ ሀገር ልጆች ናቸው፣ በደንብ ይተዋወቃሉ። ስለዚህ እንደዛም ቢሆን ሱኬ ነው ግን አይደለችም። እኔ በራሴ እምላችሁ አይደለችም።